የተገነቡና በመገንባት ላይ የሚገኙ መሰረተ ልማቶች ከትውልድ ወደ ትውልድ የሚሻገሩት የህብረተሰቡ ተሳትፎ ከታከለበት ነው። አንድ ዓመት የተጀመረው መሰረተ ልማት ውለገብና ህብረተሰቡን ተጠቃሚ ያደረገ ነው። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ሥራ አስኪያጅ ኢንጂነር ወንድሙ ሴታ እንዳሉት መሰረተ ልማቶቹ ለዘመናት የነበረውን የቅንጅት ችግር የፈቱ ናቸው። የከተማውን ነዋሪ ችግር ማቃለላቸውን ይማክለዋል። ባለፈው አንድ ዓመት የኮሪደር ልማት ከተጀመረበት ጊዜ ጀምሮ መሰረተ ልማቶች ሁለገብ መሰረተ ልማቶች ናቸው። እንግዲህ አስቀድሞ መንገድ ሲገነባ መንገዱና የእግረኛ መንገድ ብቻ ታስቦ ነበር የሚሰራ የነበረው አሁን ግን ከዛም ባሻገር ከመንገዱም ባሻገር ያሉ መሰረተ ልማቶች ያስፈልጉናል በሚል አስቀድሞ የነበሩ የፍሳሽ መሰረተ ልማቶችን የማስፋፋት የእግረኛ መንገዶች በፊት ጠባብ የነበሩትን አባጣ ቆባጣ በእግረኛ ምቹ ያልነበሩትን ሰፋፊ የእግረኛ መንገድ መገንባት በአዲስ አበባ ከተማ ውስጥ የማይታወቅ የነበረውን የባይክ መስመርን ጨምሮ ከዚ በፊት በጣም ትላልቅ ጀንክሽኖች የነበሩ የትራንስፖርት መገናኛ ቦታ የነበሩ ምንም አይነት መተንፈሻ ያልነበራቸው ለእግረኛ እንቅስቃሴ አጠቃላይ ፐብሊኮም የሚያርፉበት ስፔስ ያልነበረባቸውን ቦታዎች በሙሉ ኦፕን አፕ ያደረገና የከተማችንን ውበት በከፍተኛ ሁኔታ የገለጡ የህዝብ መገልገያ ቦታዎች ተገንብተዋል። በከተሞች የተጀመረው የመሠረተ ልማት ግንባታ ተቀናጅቶ መስራትን ያስተማረና ለቀጣይ መሰረተ ልማት ግንባታም መሰረት የጣለ መሆኑን ነግረውናል። እነዚህ መሰረተ ልማቶች ህብረተሰቡን ተጠቃሚ የሚያደርጉ ከመሆናቸውን በተጨማሪም ቀጣይ ትውልድን ታሳቢ ያደረጉ ናቸው። ህብረተሰቡም በልማቱ የነበረውን ተሳትፎ በአግባቡ በመጠቀምና በመጠበቅ ለዘለቀታው አላፍነቱን ሊወጣ ይገባል። ይህ ስራ እንግዲህ ገጽታ ከመቀየርን ባሻገር የከተማችንን ሬዚሊንስ ከማረጋገጥም አንጻር አጠቃላይ በተለይም ከመሰረተ ልማት አቅርቦት አንፃር የነበሩበትን ችግሮች ከመፍታትም አንፃር ዛሬም ብቻ ሳይሆን ነገንም ጭምር ሰርቭ ማድረግ የሚያስችሉ ትላልቅ መሰረተ ልማቶች የተገነቡበት ነው። እነዚህ መሰረተ ልማቶች ሲገነቡ ደግሞ አንዱ ከአንዱ ጋር ሳይጣረስ በተቀናጀ መልኩ መገንባት የቻሉበት ነገ ዛሬ የሚፈልገውን ብቻ ሳይሆን የዛሬ 30 ዓመትም 40 ዓመትም የምንፈልገውን መሰረተ ማ ሰርቭ ማድረግ የሚያስችሉ የተቀናጁ መሰረተ ልማቶችን መገንባት ችለናል። እነዚህ መሰረተ ልማቶች እንግዲህ በዋነኝነት ሰርፍ የሚያደርጉት እንግዲህ የከተማውን ነዋሪ ነው። ያው በልማቱም ተሳትፈዋለሁ፣ በቀጣይነትም እነዚህ መሰረተ ልማቶች በአግባቡ ከመጠቀምም በዘላቂነት ደግሞ ለረጅም ጊዜ አገልግሎት እንዲሰጡም ከማድረግም አንጻር የራሱም ይኖረዋል ብለን ነው የምናስብ። ፋና ሚዲያ ኮርፖሬሽን ያነጋገራቸው የመዲናዋ ነዋሪዎችም እየተሰሩ ባሉ መሰረተ ልማቶች ደስተኞች መሆናቸውን ነግረውናል። በአግባቡ መጠቀምና መንከባከብ መሰረተ ልማቱ ዘላቂ እንዲሆን ያግዛል እና በጣም ደስተኛ ነኝ ጽዳቱ በከልጆች ጋር ነው የምተቸግረም ስለምኖር ስላየሁት ሰፈሩ መጥቼም ሳየው ራሱ ደስ ይለኛል በቃ በጣም ደስ ይለኛል ስሜ ተካሃጎስ ይባላል ትልቁ ነገር ይሄ ነው ህብረተሰቡ ካልተገዘ ምንም ቢመጡ ቢመጡበት ምንም አጋይለ ነገር ግን ይሄን ነገር ደግሞ ለወደፊቱ ይሄ አካባቢ ንጹህ ለማድረግ ለዚህ ደግሞ መንግስትና ህዝቡ ተባብሮ መፈለግም ያለበት ይሄ ነው ይሄ ከሆነ ከተማችን ንጹህ ትሆናለች አስተማሪ ለሙቢ ፍቱ እባላለሁ። እኛ ህጉን ተግባራዊ ለማድረግ እንሞክራለን ለአካባቢያችን ህብረተሰብን አስተባብረምን ብለን ዞሮ ጥፋቱም ያለው እኛ ጋ ነው፣ ልማቱም ያለው እኛ፣ ተጠቃሚነቱም እኛ ነው። ስለዚህ ጥቅም እንድናገኝ እርስ በርሳችን ያው የመናበብ ስራ እንሰራለን ብዬ አስባለሁ። ከወረዳ ጋርም ካለው ከአካባቢውም ሰው ከአመራሮችም የአንዱ ጥፋት የሁሉንም ስለሆነ ሁላችንም ጥሩ ከሰራን ግን የተሻለ ነገር እናያለን። በአዲስ አበባ የተጀመረው የከተሞች የኮሪደር ልማትና የወንዝ ዳር ፕሮጀክቶች ግንባታ በሌሎች ክልል ከተሞች ተስፋፍቶ በስልሳ ሶስት ከተሞች ተደራሽ ሆነዋል